እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር ይመስላቸው፣ ሰዎች ደግሞ ሞኞች ናቸው። እንትን ቦታ ወረዳ ላይ ሶስት ሽፍታ ስላለ ምርጫ አይካሄድም እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። እርግጠኛው እኔ የምነግራችሁ ስድስተኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። ሰባተኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ያስባል። ብዙ ድምፆች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምፅ ለመስማት ኦፕን መሆን አለብን እንደ መንግስትም እንደ ፓርቲም። አማራጭ ድምፆች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ምርጫ ሳይደረግ ቀርቶ በማግስቱ ለጂትሜት አለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅየታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ በባለፈው ምርጫ አካሄደናል እኮ እየተዋጋ እንኳን በባለፈው ምርጫ በዘጠና ሁለት እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል እና ምን ለምርጫ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። በተቻለ መጠን የእኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምፆች እንዲሰሙ በኃላፊነት እንሰራለን። እኛ የጠቅሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው ፓርላማውም ካቢኔው ማለት ነው። እና በዛ መንገድ እንሰራለን እና ብዙ እሰማለሁ። አንዳንዶች ሰላሳ ዓመት በኢትዮጵያ ፖለቲካ ተሳትፎ የማያውቁ እኛ እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል። ምርጫም በዚህ ማየት ጥሩ ነው፣ በዘጋጀት ጥሩ ነው። እንደ ፓርቲ እንዘጋጃለን፣ እንደ መንግስት እንዘጋጃለን። የተሻለ ምርጫ እናካሂዳለን። ኢትዮጵያ ትቀጥላለች ማለት ነው። ይንጠባጠ ወይ ንጠባጠባል፣ እኛ እንቀጥላለን። ለመቀጠል ደግሞ የማንም ይሁንታ አያስፈልገንም። በቂ አቅም አለን። ዝሆኑ መወጋቱንም በማያስታውስበት ሌቭል ነው ያለው። እና ጊዜ ማባከን ጥሩ አይደለም፣ ለዛ ማለት ነው።